በቃ ተሳሙ፣ እንደዚ ቀብራራው እንደኔ ተሳሙ። አታልቅሶ። ሚዲያ ላይ ሀይሚ ያለቀሰች፣ ብሩክ ተጎዳ ብላችሁ አታልቅሶ። እንደኔ ተሳሙ ብሎ አላ አልመጣም ቤተሰብ ሰላም ጤና ይስጥልን። የኛ ውድ ቤተሰቦች እንዴት ናቸው? የኛ እንቁ ቤተሰቦች አላችሁ? ይሄን ጉዳያችሁ፣ የምስራች። ያለቀሳችሁም ኑና እምባችሁን አድርቁ። ያላለቀሳችሁ የምትሳደቡ ኑና የሀይሚን ችከሳ የብሩክን ችከሳ መታችሁ ማየት መብታችሁ ነው። እኛ እውነት እውነቱን ከመፈትፈት ወደኋላ አንልም። ይገባቸው አይደለ? የመጀመሪያ ቀን ብሩኬ ወድቆ፣ አዎ ሸውዶናል፣ አለቅሰናል። ከዛ በኋላ ግን የተፈጠረው ነገር ሀይሜ ትናንት አለቀሰች። እንዴት ያስለቅሳታል! እንዴት እሷ ስታለቅስ፣ አሁን እንደዛ ነው፣ እንደዛ ነው። ስታለቅስ አብሮ ሆኖ ይኸው ደስታዋን እያጣጣመ ቪዲዮ ላይ ግን ለእኛ ይምሰል። ደስታዬን አጨለመው፣ ከእሷ ጋር እንግባባም። ብሩኬ ማለት ነው እኔ ማንን እኔ ለማንም ምንም አላዳላም። እውነት እውነቷን ከመፈትፈት ወደኋላ አንልም። ዛሬም ነገም የጨረቃ ፋሚሊ ስራና ስራ ነው እየሰሩ ያሉት። ተዉ እናንተ አትጣሉ፣ እናንተ አትሰዳድቡ፣ እናንተ ሀጢያትን አታበርክቱ ስንላችሁ እውነቱ ይኸው። እንደው ደስ የሚለው ነገር የእውነት ስለምትወዷቸው የሆነ ሚስጥራቸው ያፈተልካል። ብሩክና ሀይሚ የሆነ ነገር ሲጀምሩ ማለት ነው ቤተሰቦች ሶ እንደምታዩት እንግዲህ ለርጀሪ ለርጀሪ ሰርፕራይዝ ነው ያለው ብሩክ፣ ኧረ ስሙ ጠፋብኝ። ለርጀሪ ሰርፕራይዝ ነው፣ እነሱ ሰርፕራይዝ አድርገዋት ፎቶዋን ነፍፄ ጋር ተጠቀሟት። ጃኬቷን አውልቀው በሸሚዟ ብቻ ማለት ነው። የሆነ ቀን ፍፄ ላይ ነው ሄኖክ ላይ አስቀምጧል። ይቻ አበባዬት ያለች ያለችው ብለው ኢንስታግራም ስንፈልግ ቲክቶክ ስንፈልግ ስቶሪ የለም። አያችሁ እኛን ለማሳመን ሀይሚ የሄደችበት ጥግ፣ ኢንስታግራም ፎቶ ማጥፋት። የእኛ ህዝብ ደግሞ ማለት ነው ብልጥ ነው አንቺም አንቺ ነሽ ብልጥ አንቺ ብቻ ብሎ የድሮ ማንነቷ እንዳለ ሲገለብጡላት፣ ወታ ቆንጆ ቆንጆ ፎቶ እየተነሳች ፖስት አደረገች በድሮ ማንነት አላፍርም ብላ ማለት ነው። አዎ ማንም አያፍርም፣ እኛም አልፈንበታል አላፈርንም። ነገር ግን በዚህ ልክ ችከሳ እንደማያዋጣ ስታውቀው ተመልሳ ምርጥ ምርጥ ፎቶ አለቃ በድሮ ማንነት ያትናገሩኝ እኛ ተለውጠናል፣ እናንተ ዩኒፎርማችሁን ለብሳችሁ ሽንት ቤታችሁን እያጠባችሁ ነው አለችን። እሺ ይሁን ታዲያ እኮ እኛም ሀያ አራት ሰዓት ለአንቺ የቶ ቻናል ሰብስክራይብ እንድታረጊ እንዲሁም ደግሞ የተጎዱ ቤተሰቦች አዝነው ስናይ ተዉ እነሱ ስራ እየሰሩ ነው፣ ታገሱ፣ ሁሉም ያልፋል ብለን እየመከርንልሽ ነው ብዬ እኔ ቪዲዮ ሰራው አንቺ ሴት ሴት ሆነሽ ሴት እንዴት አደግፊም ይህ አጨብጫቢ ሁላ ምንድነው? ለውሸት ነው እንደሚደግፈው። ውሸትን ውሸትን ሁሌ ውሸት ደጋፊ እንዳቀነባበራችሁ አትኖሩ፣ አትኖሩ። ገባችሁ አይደለ? ሁሉም የተሰጠውን ገጸ ባህሪ ነው የሚሰራው ብለን ስንነግራችሁ አይደለም፣ አይደለም፣ አይደለም። እውነቱ ይኸው። የእውነት አድናቂ ሲኖራችሁ እንደዚህ እውነተኛው ነገር ፍትልክ እያለ ይወጣል። ስለዚህ እኔ አሁን ለምን ወጣ ብያ አይደለም የተናደድኩት። ይውጣ መብት ነው። ቢያንስ እንኳን ይሄንን አይታችሁ እንኳን ዛሬ እንኳን ማትረጋጉ ዛሬ እንኳን የሆነ ነገር ላንዱ ወግነን አንዱን አንጠልጥለን አንዱን ጥለን የምንሳለቀው ነገር አለ። አሁን ሰሞኑን የድንግል ማርያም ልጅ ተብየዋ ምንድነው የምታሽቀብጠው? ሃይማኖት ሃይማኖት ሃይማኖት እኔ በሃይማኖት ዙሪያ ከዚህ በፊትም ብሩኬ ተኝቶ ሶፋው ላይ ተኝቶ እግሩ እንደዚህ በማርያም ፊት ለፊት ሆኖ አስተያየት ሰጥቻለሁ ከዛ ቦታ ይነሳ ቪዲዮ ስትሰሩ ስዕል አድል ላይ አይግባ ብዬ ተናገርኩኝ በዛን ሰዓት ምን አላችሁኝ አንቺ ብቻ አዋቂ አንቺ ብቻ ምናምን አላችሁኝ እሺ ብዬ ዝም አልኩኝ ስለዚህ አሁንም ትናንትና ፍፄ እዛው አጠገቡ ቁጭሉ ውሸት መዋሸት እዛው ከዛ ሰው ውስጥ ያንን ስክሪንሻት አርጎ አምጥቶ ዝቅዝቅ ስትዘቀዘቅ ማርያም አለች። አንዳንዴ ዘቅዛቂዎች ማለት ነው። ከምን ጋር እንዳለ የሌለበትን ቦታ አይታችሁ ለመዘቅዘቅ ሞክሩ እንዴ። ምን ነው ምን ነው የእኛ የኛ ማለት እምነታችን ከነሱ ከእነሱ ጋር ምን ያገናኘዋል? ቤታቸው ይሁን ኦኬ። ያንን ቦታ ግን ቁርጥ እያደረጋችሁ የፈለጋችሁ ማድረግ ትችላላችሁ። ሌላው ሲቀጥል ብሩኬና ሃይሚኮ ሀይሚኮ ስለ ሃይማኖት አይደለም የሚያስተምሩት፣ አውስኮር ስለ ሃይማኖት አይደለም። ይሄ የታወቀ ነው። ነገር ግን ሃይማኖታችን ተዘቀዘቀ ነው። ይሄ ደግሞ ምክንያት ሰበብ ነው። ስለዚህ እናንተ ስዘቀዝቁ አይታችሁ መዘቅዘቅ እነሱ እኮ ዘቅዝቀው አይደለም የሰሩት፣ ሲዳ ነው የሰሩት እነሱ የዘቀዘቃችሁት እኮ እናንተ ናችሁ። እርስ በርሳችሁ እየተባላችሁ አንዱን አንጠልጥላችሁ አንዱን ስታዳሉ፣ ሴትን ልጅ መርዳት ከፈለጋችሁ ሰሞኑ ማለት ነው ሰሞኑ ወንድሟ የደፈራት አስራ ሰባት አመት ምናምን ቲክቶክ ላይ እርዷት እየተባላሉ፣ ለምን እሷን አትረዷትም? እሷ ለምን አትረዱም? ሴት ለሴት አዛኝ ረጂ ከሆናችሁ እሷ ለምን አትረዷትም? እዚህ ጋር አንድ ፌመስ ሀይሚ ያለች ሀይሚ፣ ሴት እኮናት፣ ሴት እኮናት፣ ጅል ሁላ ስብላቹ አትጃጀሉ ስራና ስራዋን እየሰራች ደሎ ዶላሯ እየቆጠረች መብቷ ነው ተስራ ትላላጥ አያገባንምኛ እኛ በገባልክ ስናስረዳችሁ መረዳት መረዳት እኔ እኮ የሚገርመኝ ነገር ማለት ነው ማለት እሷ የምትናገረው ነገር ሁሉ የሆነ እውነት አድርጋችሁ የምትወስጁ እሷ ጻዲቅናት እንዴ ማናት እሷ ፍፄስ ጻዲቅ ነው እንዴ ብሮኬት ጻዲቅ ነው እንዴ ሁሉም ለስራቸው የተሰጣቸውን ገጸ ባህሪ እንደሚሰሩ እኛ አስረድተን አስረግጬ በተለይ እኔ ተናግሬያለሁ። በቃ ማንን የተሰጣቸውን ገጸ ባህሪ ነው። እንደውም እየተነተንኩን የምሰራው የፍፄ እንደውም አልገባኝም እያልኩ በቃ ሄኖክ ምንድነው ጥፋቱ? እያልኩኝ ሄኖክ እንደዚህ ነው፣ ሄኖክ እንደዚህ ነው። እናንተ እነሱ ጻድቃን፣ እናንተ እናንተ ትክክለኛ። ስለዚህ ሁልሽም የራስሽን ኑሮ ኑሪ። ሁላችንም እኛ የራሳችንን ህይወት ሳንመራ የሰው ህይወት ልምራ አትበሉ። አትበሉ እኔ እኔ የገረመኝ ነገር ማለት ነው። አንድ ነገር ልንገራቸው። ጸብ ሲፈጠር ብዙ ጊዜ ብሩኬ የመሽን ቪዲዮ አውጥቶ አይሰራም። እናት ስትዘቀዘቅ ብቻ ለምን ትዘቀዘቃላችሁ? እናቴን የመሰለ ዞራችሁ ዘራችሁ እኮ የእናታችሁ ቤት ነው መግቢያ። እናንተም ነገ እናት ትሆናላችሁ። ምክር ነው ምክር ነው የሚሰጠው እንጂ የድሮ ማንነቴን አውጥታችሁ እንደዚህ ምናምን አይልም ሀይሚስ። የድሮ ማንነቴን የሚሸማቀቅበት መስሏችሁ፣ እኔ እንደሆንኩ ዛሬ ተለውጫለሁ። በማን ነው የተለወጠችው? በማዳም ቅመሞች ላይ ብላይ ሀያ አራት ሰዓት ቁጭ ብለው ሰብስክራይብ አድርጓት፣ እንዲህ አድርጓት፣ ስታሳዝን ልጅ ናት። ሕፃናት እንዲህ ብሩኬ ጎዳት፣ እስካሁን ፍቅሩን ሳይገልጽላት። የሴት ጀግና ናት፣ የሴት መሪ ናት። የትኛውን ሀገር መራችና ነው መሪ የምትባለው? የፕራንክ መሪ፣ የውሸት መሪ፣ የውሸት መሪ። ልክ ልካችሁ ነው የምነግራችሁ፣ እየመረራችሁ ዋጥ አድርጉት። ምክንያቱም ምንም ሄኖክም እዚህ ጋር መሰደብ የለበትም። ከእኩል ካያችሁ እኩል ማየት አለባችሁ። የእናንተን የውሸት አድናቂ ማንም እንትን አይላችሁ። ዩኒፎርማችሁን ዩኒፎርማችሁን ለብሳችሁ ዩኒፎርም ለብሳችሁ ስለሷ ስለሷ ጥሩም ሆነ መጥፎም ነገር ያወራችሁላት ያለቀሳችሁላትን ሳይሆን ማንነቴን ያወጣችሁ ልታሽማቆኛት ሞክሩ። እኔ የተለውጫለሁ። እናንተ ግን ዛሬም እዛው በዩኒፎርም ናችሁ ነው የተባላችሁት። ገባችሁ እናንተ እኔ ሳለቅስ አብራችሁ አልቅሳችሁ እንደዚህ ያዘናችሁልኝ ሰዎች፣ ሁሉም ነገር ይስተካከላል፣ ተረጋጉ እህቶች ብላ እንኳን አንድ ቀን ብላ አታቅም። አንድ ቀን ማለት ነው። ግን እዚህ ዞር ብላ ባሏን እያለች በአደባባይ ይው ከቻለች ቅጥሬ ታዲያ ያለ እዚህ ምን ነው የሚታዘነው? ስንት አለ አይደል? እንዴ ተጎዱ ሴቶች። ሴትን መርዳት ከፈለጋችሁ ከሴት ጎን እንዲቆም ከፈለጋችሁ ስንት አለ ቲክቶክ ላይ እርዱ። ሴትን መርዳት ከፈለጋችሁ እቺ ሰርታ ምታድር አይደለም። የዛን ጊዜ ፀጉሯ እንደዚህ በራሷ ከቡታ ጅራ እንደመጣች የዚህ ቀን ዘፈን ቡርኬ ዘፍኗል፣ አትሄድም ወደ ሌላ ብሎ ፀጉሯን ቀይራ አርጋ መጣች እንዳይታወቅባት፣ ፀጉሯን ቀይራ ማን ነው ሞኙ? ማን ነው ጅሉ? እግዚአብሔር ደግሞ እኛ ስለሚወደን እያንዳንዱ ቪዲዮ ይኸው እየተጋለጠ ጥት ሌላ የሚወጣል። በባለፈውም ከነሊንዳ ሊንዳ ጋንዲ ጀምሮ ጀምሮ ሲጋተቱ ሲጋተቱ መጨረሻ ላይ ያው እሷና እሱ ብሩኬና ሀይሜ አላወቁም ምናምን ተብሎ ተቋጨ። ግን ውሸት ውሸት እያንዳንዱ ነገር አውቀው የሰሩትን ድራማ ነው። ገጸ ባህሪ እዚህ ጋር የሚሰሩት ማንም ፍፄም፣ ሀይሜም፣ ብሩክም፣ ሄኖክም ትክክል በቃ በሚሰሩት ነገር ማለት ነው። በገጸ ባህሪያቸው ለህዝቡ ይደርሳል ብለው ያሰቡት ነገር ትክክል። እናንተስ እናንተስ ብሩክ ሀይሚን አስለቃሽ ሀይሚ ትክክል። በቃ ሀይሚ ምንም ነገር ተጎጅ ናት። በቃ ሴት ናት። ረ አልቀረባችሁም። ሴት ብሩክ አለማየሁ እንደ ሀይሚ አስከብሮ የያዘው ሴት አንድም ሴት የለ። ማንም ሴት አስከብሮ የያዛት ወንድ ፍቅረኛ ምናምን፣ ማንንም መጠየቅ ማየት ይቻላል። ብሩክ ግን ሀይሜ ናት። ከብሩክ ተለይታ አሁን ትላንትና እንደዛ ይሄድልሃለሁ ወይ? ሄደሽ ሞተሻል። ጥርግ፣ ካሁን በኋላማ ጥርግ። መንገዱ ሰፊ ነው። ሄደሽ አሳየን እንደሆኑ የት እንደምትወኝ የት እንደምታርፊ እናያለን። ኧረ እንደዚህ በኛ በእኛ መጫዋት ደግሞ ዩኒፎርማችሁን ለብሳችን መባላችን ሳይቀር ደግሞ ሌላ ሌላ ኮሽታ እንዴ እንዴ ቤተሰቦች፣ እውነቱን እውነቱን ምን ማድረግ ምን እንዴ ብሩኬ እኮ ቢባል ማለት ነው። ብሩክ የገጸ ባህሪው ላይ ራሱ ቢሰራ ራሱ እሷን ዝቅ የሚያደርግ ነገር ምን ሰራ? ትጮህ የተሰጠው ገጸ ባህሪ ነው ይጮኸ። እሷ ግን ትናንትና ምን አለች? ደንቁርሃል፣ ደንቆሮ አንቺም ደንቆሮ አልተባልሽ እንኳን ብሩክ ማለት ነው። አይ ምን ስድብ ምን አስገባው? እንትን ላይ ድራማው ላይ ምን አስገባው ብሩክን? በቀደም ሂጅ ወደዛ ምናምን እንደዚህ የሳምካታ ብርሃት እየተላላጥክ ቪዲዮ ላይ ሂጅ ወደዛ ምናምን ምን አመጣው? ምን አመጣው? ተከባብራችሁ ቪዲዮቹን ከሰራችሁ ስሩ። አንተ ደንቁረ አንተ ደድብ ሆነ፣ እሱንም ደድብ አታርገው ወይ እናንተ ሁላችሁም። ስጀመር ላይ ድራማ መሰሩ ስጀመር ጭንቅላታችሁ መቼ አስቦ ያቀና ነው? ደደብ እናንተ ናችሁ፣ ምክንያቱም ህዝቡን እንዲህ እያስለቀሳችሁ ማለት ነው። ለምን ህዝቡ ለምን ሀብ መልስ ሰጠ? ትክክል ነው። ሲ አትቀልጅ ምናምን ወይ ሀብ ታዲያ ሻስቃብጥላቸው ነ ህዝቡ እኮ ምንም አላመናቸውም እኮ ትንሽ ሀብ ከሰራ በኋላ ማመን ተጀመረ። እንደገና ደግሞ የትላንትናው ድብድብ ትንሽ ህዝቡ እንዲያምን ያደረገው በትራስ መቷት የምቷት እንደ እችላለሁ ብላለን እንደ የገባችው እችላለሁ ሰራዋለሁ ብላ ነው እንጂ ታዲያ ኢንዲቪዲዮ ላይ ቆሙ ማውራት እኮ ማንም ህፃን ልጅ እኮ ያወራዋል። ታዲያ ምኗን ነው ጀግና የምትሏት? ትታገል፣ ትጋፋ፣ ትፈጣፈጥ ግድ ነው። እንዲህ ካልሆነ ዶላር አይመጣም። እኛ እንኳን ፎቅታችን ሮጠን አይደለ። ስለዚህ ብሩክ የማዳም ቅመሞችን ብር በልቷል። አታሽ ቃብጭ እያንዳንድሽ ሀይሚን የረዳሽ መስሎች እነሱ ይኸው አንድ ላይ አለማቸውን ላጥ ጋጥ እያደረጉ ነው። ላጥ ጋጥ፣ በመኪና ሽጠጥ ብላ ሄዳ ስጦት ውሃን ተቀብላል ሟ የኔ ፍቅር የኔ ላብ ብላን የመጣችው እናንተስ ታለቅሳላችሁ፣ 24 ሰዓት ስለዚህ ንቁ ንቁ።